የኬፕ ቨርዴ ብሔራዊ ቡድን አሰልጣኝ ፔድሮ ሊታዎ ቡቢስታ እና የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ቤቤ ያመጡትን አስደናቂ ስኬት በተመለከተ አስተያየታቸውን ሰጥተዋል። ቡቢስታ ይናገራሉ፣ በ2020 ብሔራዊ ቡድኑን ለማሰልጠን ከመረከቤ በፊት በኬፕ ቨርዴ አንዳንድ ክለቦች ውስጥ በምክትል አሰልጣኝነት ሰርቻለሁ። የፌዴሬሽኑ ሰዎች እግር ኳስን የሚወዱ በመሆናቸው አናገሩኝ፣ ከዛ ሀገሬ ለማገልገል ተስማማሁ ይላሉ። ተጫዋቾችን ማሰባሰብ ቡድኑን መገንባት ለእኔ ከባድ ነው ነበር። ምክንያቱም አብዛኛዎቹ ተጫዋቾች በስደት ነው የሚገኙት፣ ግን የኬፕ ቨርዴ እግር ኳስ ፌዴሬሽን ኃላፊዎች ከ2010 ጀምሮ ተጫዋቾችን መልምለው ስለነበር መጨነቅ እንደሌለብኝ ነገሩኝ። ሉዊስ ናኒ፣ ሄንሪክ ላርሰን፣ ሬናቶ ሳንቼዝ በአውሮፓ በትልልቅ ክለቦች ውስጥ ተጫውተው ያሳለፉ የኬፕ ቨርዴ ዝርያ ያላቸው ተጫዋቾች ናቸው። ይምጡልኝ ብዬ ፌዴሬሽኑን ስጠይቅ እነሱ ኬፕ ቨርዴን መወከል አይፈልጉም ባሉት ተጫዋቾች ቡድን ስራ ለአፍሪካ ዋንጫ ማለፍ የሚለውን ሀሳብ በፍጹም እንዳ ታቀርብልን እኛ እንታገሳለን አሉኝ። ከዛ ወደ ስራ ገባው፣ ቡድኑን ለአፍሪካ ዋንጫ እንዲወዳደር አደረኩ። አሁን ደግሞ ለዓለም ዋንጫ ማለፍ ቻልን። ትንሽ ሀገር ነን፣ ግን ታሪክ ሰርተናል። እኔ የማመሰግነው ፌዴሬሽኑን ነው ሲሉ ቦቢስታ ተናግረዋል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ቤቤ እኛ እንደ ቤተሰብ ነን። አንዳንዶቻችን የፖርቱጋል ብሔራዊ ቡድንን ለመወከል ፍላጎት ነበረን፣ ግን ኬፕ ቨርዴን መርጠናል። ቦቢስታ አሰልጣኝ ብቻ አይደለም፣ አባትም ናቸው። በስራ ያመጣነው ውጤት ነው አጫወታችን ማራኪ ነው፣ ውጤታማም ሆነናል። ፌዴሬሽኑን ማመስገን እንፈልጋለን። በሁለት ሺ ሃያ ስድስቱ የዓለም ዋንጫ ብቃታችንን እናሳያለን፣ ሲል ቤቤ ተናግሯል። በሀገሬ ስኬት ይላል ደግሞ ሜንዴስ። በሀገሬ ስኬት አልተገረምኩም፣ ምክንያቱም ሰርተናል። ከኬፕ ቨርዴ የማይማር ብሔራዊ ቡድን ካለ ያ ቡድን በሕይወት የለም ወይም በዚያች ሀገር እግር ኳስ አይታወቅም ማለት ነው፣ ሲል የኬፕ ቨርዴ አምበል የሆነው ሪያን ሜንዴዝ ተናግሯል። ወደ አውሮፓ መረጃዎቻችን አመ ራን የእንግሊዝ ፕሪምየር ሊግ ዋና ስራ አስፈጻሚ የሆኑት ሪቻርድ ማስተርስ በሳምንቱ መጨረሻ በሚደረጉ የሊጉ ጨዋታዎች ሁሉም ተጫዋቾች በርከክ ብለው እንደሚቃወሙ ተናግሯል። የእንግሊዝ ፕሪሚየር ሊግ በዓለም ላይ ተወዳጅ ሊግ እንደሆነ ይታወቃል። ነገር ግን የዘረኝነት ጉዳይ ፈተና ሆኖብናል። ተጫዋቾች፣ ደጋፊዎች፣ ዳኞች ላይም ሳይቀር የዘረኝነት ጥቃት እየደረሰባቸው ይገኛል ያሉት ሪቻርድ ማስተርስ፣ በቅርቡ አንቷን ሴሚኒዮ በሊቨርፑል ደጋፊ ስድብና የዘረኝነት ጥቃት ደርሶበታል። ከዚህ በኋላ የዘረኝነት ጥቃት የ የሚያደርሱ ግለሰቦችን አንታገስም። ችግሩን ለመቋቋም የምንችለውን ሁሉ እያደረግን ነው። ከሜዳዎች በተጨማሪ በተለያዩ ሶሻል ሚዲያ አማራጮች ላይም ከፍተኛ የዘረኝነት ጥቃት አለ። ችግሩን ከባድ የሚያደርገው ስማቸውን ቀይሮ ነው በተለያዩ ተጫዋቾች ዙሪያ የዘረኝነት ጥቃት የሚያደርሱት ብለዋል። በሳምንቱ መጨረሻ ሀሳቡን የሚደግፉ ተጫዋቾች ከክለብ አምበሎች ጋር በተነጋገሩ ነው መሰረት ጨዋታዎቹ ከመጀመራቸው በፊት በርከክ ብለው ዘረኝነትን ተጫዋቾቹ እንዲቃወሙ ጥሪ አቅርበናል። እነሱም ተቀብለውታል። ቅዳሜ እሁድና ሰኞ በሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ይተገበራል ሲሉ ሪቻርድ ማስተርስ አስተያየታቸውን ሰጥተዋል። ባለፈው የውድድር ዓመት በእንግሊዝ ፕሪምየር ሊግ እና በሻምፒየንሺፑ 1398 ሰዎች ላይ የዘረኝነት ጥቃት ደርሷል። በዚህ ውስጥ ተጫዋቾች አሉ፣ አሰልጣኞች አሉ፣ ዳኞችም እንደዚሁ ይገኙበታል፣ ነው የተባለው። ከዚህ ጋር ተያይዞ የቀድሞ የማንቸስተር ዩናይትድ እና የኤቨርተን ተጫዋች የነበረው ሉዊስ ሰሃ የዘረኝነት ጥቃት የሚያደርሱ ግለሰቦች ከባድ እርምጃ ሊወሰድባቸው ይገባል ፍሬሜኒዮ በሊቨርፑል ጨዋታ የደረሰበትን የዘረኝነት ተቋቁሞ በመጫወቱ ሽልማት ሊበረከትለት ይገባል። የስምንት ጊዜ የባሎንዶር አሸናፊው አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ በብዙዎች ዘንድ አድናቆትን ያስገኘለትን ሜሲ ካፕ በሚል መጠሪያ የራሱን ውድድር ሊጀምር መሆኑ ተሰምቷል። በዓለም ላይ ከሚገኙ ክለቦች መካከል ከ16 ዓመት በታች የሆኑ ታዳጊ እግር ኳስ ተጫዋቾች እንደሚወዳደሩ ተሰምቷል። ውድድሩ በባርሴሎና፣ ቼልሲ፣ ኢንተር ማያሚ፣ ማንቸስተር ሲቲ፣ ኢንተር ሚላን አትሌቲኮ ማድሪድ፣ ሪቨር ፕሌት እና ኦልድ ቦይስ ተሳታፊ ክለቦች መሆናቸው ታውቋል። ሊዮኔል አንድሬስ ሜሲ ሀሳቡን ገልጿል። በዓለም ላይ ከሚገኙ ምርጥ ክለቦች ውስጥ የተወሰኑት አሜሪካ ማያሚ ይመጣሉ። ብዙ ነገሮች ይፈጠራሉ። ተሰጥቶ ያላቸው ተጫዋቾች ይታዩበታል። ውድድሩን እንደምትወዱት አስባለሁ። እኔም ደስተኛ ነኝ ሲል አርጀንቲናዊ ኮከብ መልእክቱን አስተላልፏል። የሜሲ ካፕ ከታሳ 9 እስከ 14 በአሜሪካ ሚያሚ ይካሄዳል። የውድድሩ ዓላማ ታዳጊ ተጫዋቾችን ለዓለም ማስተዋወቅ እንደ ሆነ ታውቋል። ሜሲም በቅርቡ ጠብቁን ሲል ተናግሯል።